የጸጥታ ኃይሎች እስር ቤት ውስጥ መጡ። እዛ እስር ቤት ውስጥ ሚኒመም ከ2000 እስከ 3000 ሰዎች የታሰሩበት ነው። መቆሚያ የለም፣ መጋዘን ነው፣ ትልቅ መጋዘን፣ የቆርቆሮ መጋዘን። በጣም ሙቀት ነው፣ አመድ ላይ ነው ሰው የሚተኛው። በቃ ሁኔታው በጣም የሚያሳዝን ነው። እንዳለ የታሰረው ጥቁር የለበሰ ባለ ማተብ ታፍሶ ይመጣል እና ከዛ ሁሉ ስለኛ ለይተው ማታ ሶስት ሰዓት ላይ ናውጣ ተባሉ። ምን እንደሆነ አልገባኝ እና አልወጣም ብዬ ተጨቃጨኩኝ ብዙ። በኃይል ለማስወጣት እና ለማናገር ሞከሩ እና አንዱ ነገር ምንድን ነው ከነገ የነበረው ጭቅጭቅ ቦታ ትቀየራለን፣ እቃህን ይዘው ውጣ። እዛ አዋጅ ሰባት አካባቢ የራሳቸው የምርመራ ክላስ አለ፣ አንድ ህንፃ ተከራይተዋል እና ወደዛ ለማዞር ነው እቃህን ይዘው ውጣ ያሉት። እኔ ደግሞ ያው ትርጣሬም ስለነበረ በዛ ምሽት ላይ ናውጣ ብሎ አስገድዶ ማስወጣት አንደኛ መተማመን የለም ሁለተኛ የሚጠብቀ መንግስት የለም እናንተም ብትሆኑ ገለልተኛ ናችሁ ብለን አናምንም ስለዚህ በዚህ ጨለማ አንወጣም አልሄድም የሚል ጭቅጭቅ ተፈጠረ ጭቅጭቁ ወደ ሀይል ሊገባ ሲል ስለኛውም ችግር ውስጥ አመፅ ሊነሳና የሰው ሊጎዳ ነው ምናልባትም በጣም ብዙ እስረኛ ስለሆነ ያለው፣ ጥይትም ከተኮሰ ያው ግቢው ሊሰበር ነው፣ በጣም ብዙ እስረኛ የመሞት እድል በጣም ሊኖራል። ስለዚህ እዛ ጭቅጭቅ ውስጥ መግባት ስላልፈለጉ በቃ ጠዋት ትወጣለ ብለው ተመልሶ ሄዱ። እንግዲህ ከላይ ታዘው ነው የመጡት እንደሱ አስወጡት ተብለው እና በንጋታው ጠዋት ወጣውኔ በጋሻው የተባለው ሰው እዛው አንድ ቀን አድሮ እኔን ወስደው ለብቻ የሆነሽ የምርመራ ክፍላቸው ውስጥ አንድ ቤት ሰጥተው ለብቻ ረጅም ሰዓት አስቀምጠኝ ግን እከታተል ነበር። እዛ አካባቢም ሰዎች ስለነበሩ የእስረኞችን ጉዳይ እከታተል ነበር። እዛ ውስጠኛ እና አንድ መረጃ ደረሰኝ በጋሻው ደሳለኝ የተባለው ሰው የመጣው ከአዲስ አበባ በአፈሳ የመጡትን ሰዎች የመለየት ስራ እንዲሰራ ነው። ይህንም ማመን አቃተኝ። እውነት ነው የምናገረው፣ እንደ ክርስቲያን ነው የምናገረው። እና የመለየት ስራ ለመስራት ነው የሚመጣው ማለት ምን ማለት ነው ሲባል የታሰሩ ሰዎች ለካን አሉ እዛ ውስጥ እዛ መጋዘን ውስጥ። በነዛ ሰዎች ላይ ምስክርነቱን ሊሰጥ ነው፣ ማረጋገጫ ለመስጠት ነው የስለላ ስራ ነው። ይህንን ፋክት መረጃ እዛው የፀጥታ መዋቅር ውስጥ ያሉ ሰዎች የነገሩን። ስለዚህ በጋሻው 2015 ላይ ስም እየሰጠ እነ ከሌ እነ ከሌ እነ ከሌ የሚባል አጠቁኝ የሚላቸው ወይ በሶሻል ሚዲያ ይሆናል ወይ በምናም ብቻ እየደወለ ከፀጥታ መዋቅሩ ጋር በመተባበር የግብረ ኃይል ሆኖ ሰዎቹን ሲያሳፍስ እንደነበር ብነግራችሁ፣ አታምኑኝም። እያሳፈሰ ነበር እያሳፈሰ መሆኑ ብቻ ሳይሆን ለካን ታጅቦ ነው የመጣው። ታጅቦ ታሰረ ነው የሚባለው አይደለም፣ በጀባ ነው የመጣው። የታሰሩት ሰዎች አዋሽ ሰባት ውስጥ ያሉትን ሰዎች የመለየት ስራ ነው ለካ ሲሰራ የነበረው እና ይሄ መረጃ ቢኖረኝም መረጃው ፋክት ግን ስለመሆኑ እርግጠኛ ስላልነበርኩኝ በሰዓቱ እና የዚህ የቤተክርስቲያን ኬዙም በተወሰነ መልኩ እየቀዘቀዘ እየቀዘቀዘ ሄዶ አጀንዳው ታጠፈ። በተለይ ነሳዊሮስ ነው ምናምን፣ ያው በአቋራጭ ሲገቡ የህዝቡ መዳከም ሲፈጠር አጀንዳው እየሞተ መጣ፣ እንጂ በጣም በጣም አነጋጋሪ የሆነ ጉዳይ ነበር። ሁለተኛ ይሄን አጀንዳ የምናወጣበት አወጣበት ይሄን መረጃ የምንልክበት ልክበት ሁኔታ ዝግ ስለነበረ ብቻችን ጨለማ ቤት ውስጥ ነው ያለን። ግን በጋሻው ይህንም ፋክት ስነግራችሁ ምናልባት በሂደቱ ላይ የሚያውቁ የፀጥታ መዋቅር እዛ ውስጥ በተለይ በምርመራ ውስጥ የነበሩ ሰዎች፣ የተለያዩ በጥበቃ ውስጥ የነበሩ ሰዎች አንዳንድ ሰዎች ያውቁታል። ብዙ አልቆይም። ዋና ስራው ግን የመለየትና ሰዎችን የማሳፈስ ስራ ሲሰራ ነበር። ይሄ ሰው ታዲያ ምን ነበረ ከዛ በኋላ ስራው ለሚለው ማረጋገጫ አሁን ሰሞኑን ነው የተናገረው። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔን ለኮሳት ማንም ሰው አሁን ላይ መስለው ይችላል። እንዴ አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን። እንዴ አንተ ምን አርገን